በባለፈው አንድ ቪዲዮ ለቅዬ ነበር። ያን ቪዲዮ ምንድነው፣ አይሲ መስራት ከባድ ነው እና ማቴሪያል ምናምን ያስፈልጋቸዋል እውቀት ያስፈልጋል ብዬ ነበር። የስክሪን ግላስ ስራ ብሶች እንደሚሉት ከሆነ ቀላል ነው ይባላል። ቀላል ከሆነ ደግሞ ለምንድነው ትምህርት የምታስተምሩት ይባላል። የሚያስተምረኝ ሰው ካለ ይህን ቪዲዮ ካየ በኋላ ግላፍ የሚሰራ ሰው ካለ እኔ ሄጄ ይማራል። ለምንድን ነው ስክሪን ግላስ መቀየርን ብቻ ስራ ከሞባይል ጥገና ላይ ሊወሰዳችሁ ይችላል። ገና በትንሹ አንባላበት ነው ምሎ በቃ ትንሹ ላይ አንባላ። ይሄኛው ለቀነ ወጥተን ወደ ሰፊው ወደ ካምፓኒ ደረጃ አድገን እዛ ላይ ለምንድን ነው ለብዙ ወጣቶች የስራ እድሎችን ፈጥረን ሀገራችን ላይ ያሉ ወጣቶችን ወደ ስራ አስገብተን ቤተሰቦቻቸውን እንዲጦሩ ኑሮቻቸውን ደግሞ በአሪፍ እንዲኖሩ ማን አደርገው ነው። ሰሞኑን በጣም ብዙ አነጋጋሪ ነገራቶች እየተፈጠሩ ይገኛል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የኤስኬ ሞባይል ቤተሰቦቻችን እንዴት ናችሁ? ሳምንታችንን እንጠብቀን። እንግዲህ በሰዓታችን ከች ብለናል ማለት ነው ሰው። በዛሬው ቪዲያችን የምንመለከተው ሰሞኑን በጣም ብዙ አነጋጋሪ ነገራቶች እየተፈጠሩ ይገኛል ማለት ነው እና በተደጋጋሚ በጣም በብዙዎች ደረጃ የተጠየቅናቸው እና ኮመንትም ላይ ሊሆን ይችላል ኢንቦክስ ላይ ብዙ ጥያቄዎችን እየጠየቅን ያለ ነው። የእነሱን ጥያቄ ዛሬ እንመልስላችኋለን ማለት ነው። በመጀመሪያም ለዚህ ፔጅ ቤተሰብ ካልሆናችሁ ይሄኛውን የደውል ምልክቷን ከሰበኩ ያለችን ይጫናችሁ፣ ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ሁላችሁ ዛሬ የተወሰኑ አንድ ስድስት ጥያቄዎችን ነው በጣም ብሶ በተደጋጋሚ እየጠየቀን ያለ ነው። የመጀመሪያ ጥያቄ ምንድን ነው የሚለው ለምን ማስተማር ፈለጋችሁ ነው የሚለው እና ማስተማር የፈለግንበት ዋነኛ ምክንያት ምንድነው? ኤስ ኬ ሞባይል በተወሰኑ በትንሽ ጊዜ ያችሁት ለምሳሌ ብዙ አይነት ለውጦችን መምጣት ችሏል። በትንሽም ፐርሰንት ደግሞ ከሌላው ሞባይል ቤት ለየት ብሎ ማድረግ ችሏል ማለት ነው። ሶ ይሄ ያደገበት ቢዝነስ ለምንድነው? ቢዝነሱ እኛ ሀገር ላይ አዲስ ስለሆነ ነው ማለት ነው። ሶ እኛ ያለንበትን ቢዝነስ ደግሞ ከዚህ በፊትም ከዚህ ቀደም አንድ ዙር ለማስተማር ጀምረ ነው የተወሰኑ ተማሪዎችን አስተምረን ነበር። ከዛ በኋላ በጣም በብዙ ሰዎች ጥያቄ አስተምሩን አስተምሮ የሚለው ጥያቄ በዝቶብን ነበር። ነገር ግን እኛ ጋም ከስራ ጋር ስለማይመቻችልን ሲቀጥል ደግሞ እኛ እውቀቱ ላይ በቂ አደለንም ብለን በጣም በተደጋጋሚ ስናስብ ስለነበረ በዛ ምክንያት ቆይተናል። ነገር ግን አሁን አዲስ ሱቅ እንደቀየርን በጣም ብዙዎቻችሁ ታውቃላችሁ ማለት ነው። አዲስ ሱቃችን ላይም ከበፊቱ የነበረ ከበፊቱ የበለጠ ሰፋ ያለ ነው ሱቃችን ማለት ነው። እና ምን አሰብን፣ ምን አለ፣ ለተወሰኑ ወጣቶች ይሄኛውን ስልጠና ሰጥተን ብናስተምራቸው በጣም ብዙ ሰዎች መለወጥ ይችላሉ። ሲቀጥል ደግሞ ወደዚህኛው ወደ አዲሱ ቢዝነስ ብዙ ሰዎችን አስገብተን የብዙ ሰዎችን ህይወት መለወጥ እንችላለን ከሚል ሀሳብ ተነስተን ይሄኛውን ዙር ስልጠና ልናዘጋጅ ይችለናል ማለት ነው። ወደ ሁለተኛ ጥያቄ ሲሄድ ደግሞ ምንድ ነው የሚለው ሁለተኛ ጥያቄ ያላችሁበትን ዘርፍ ለሌላ ሰው እያስተማራችሁ በጣም ብዙ ተፎካካሪዎች ገበያው ላይ አይመጡባችሁም የሚል ነው ጥያቄው። ይሄኛውን አስበነዋል። ምክንያቱም እኛ በአስተማርናቸው ቁጥር እንደኛ አይነት ዘርፍ ላይ የሆኑ ወደኛ ተፎካካሪ መሆናቸው መቶ በመቶ የማይቀር ነው ማለት ነው። ነገር ግን አንድ የምናምንበት ነገር ቢኖር ምንድን ነው፣ አንድ ነገር ይዘን መቆየት እንችላለን፣ ነገር ግን ለተወሰነ ጊዜ ይዘነው፣ ለተወሰነ ጊዜ እየበላንበት፣ ለተወሰነ ጊዜ ደግሞ የተወሰነ ህል እድገት እያሳየን ልንቀጥል እንችላለን። ነገር ግን ያ ነገር ዘልቆ እንደማይቀጥል ውስጣችንም ያቋል፣ ሁላችንም እናውቃለን ማለት ነው። እኛ ያሰብነው አንድ ሀሳብ ምንድን ነው? እኛ ያለንን እውቀት ለአንድ ሰው ሼር ባደረግን ቁጥር ለእኛም፣ ለነሱ አንድን ሰው በለወጥን ቁጥር እኛም የተሻለ መለወጥ እንችላለን በሚል ስለሆነ ይሄኛውን ቢዝነስ አንድ ሰው ለማስገባት ምንም አይነት ስት የለብንም ማለትም ለማስተማርም ሆነ ተፎካካሪ፣ ማንም ሰው ተፎካካሪ በመጣ ቁጥር ደግሞ ዋነኛው ነገር ምንድን ነው? እኛም ማደጋችን ስለማይቀር ማለት ነው። ከዛም ባሻገር ደግሞ ይሄኛውን ስልጠና በጣም ለብዙ ሰው በሰጥን ቁጥር አንደኛ፣ እኛም ስልጠናው ለመስጠት ስንል እስኪላችንን እናዳብራለን። ሁለተኛ ደግሞ አንድ ሌቭል ከፍ እንድንል ያደርግናል ማለት ነው። ከዛም ባሻገር ሀገር ተፎካካሪ ቢመጣም ለእኛ ደስ ነው ሚል። ምክንያቱም ቢዝነሱ እንደኛ ሀገር ገና ስለሆነ በጣም በጣም በጣም ብዙ ሰዎችን ማስተናገድ ይችላል። ምክንያቱም ቢዝነሱ ሲባል ይሄ ነገር ሞባይል ላይ ነው ተረስቲ ያደረገው ማለት ነው ሰው ሞባይል በመቼኛው ቀን እንደሚወድቅና እንደሚሰበር አይታወቅም። እጃችን ላይ ያለው ሞባይል በቀን ውስጥ ምን ያህል ሞባይል ይወድቃል፣ ሰርች አላደረኩም። ጀስት ግን በጣም ብዙ አይነት ሞባይሎች ይወድቃሉ። በዛ መሃል ደግሞ ብዙ ጊዜ የሚጎዱት ምንድ ነው እስክሪን ግላሳቸው ወይም ደግሞ ስክሪን ነው ፊልም ያደርጉት ማለት ነው። ሰው ቢዝነሱ ላይ በጣም ብዙ ተፎካካሪ ሊገባ ቢዝነሱ ገና ያልተነካ ቢዝነስ ስለሆነ በጣም ያሰራናል። ከዛም ባሻገር ደግሞ ብዙ ሰዎች በገቡ ቁጥርና ተፎካካሪ በበዛ ቁጥር ቢዝነሳችን በጣም እያደገ ይመጣል። ኖ ፕሮብለም ችግር የለውም። ለተፎካካሪ ሶስተኛ ጥያቄ ደግሞ ከዚህ ባለፈ ለስልጠናው የከፈሉትን ገንዘብ በተሻለ ብቃትና በተሻለ ውጤት ለአጠናቀቀ ለአንድ ተማሪ ሱቅ እንከፍታለን ብላቸዋል። እሱ ከምን አንጻር ታይቶ ነው ይላል። እንግዲህ ዚች ጋር ሰው ዚች ጋር አንድ ያልንበት ምክንያት ቀደም እንድለናል። ለወጣቱ አንድ አሻራ ጥለን ማለፍ ብለናል። ለምሳሌ ከአንድ ተማሪ 6500 ብር እንቀበላለን። እና ሲቀጥል ደግሞ የተወሰኑ ተማሪዎች ነው ያሉት ደግሞ የሚመጣው ገንዘብ አለ ኦልሞስት ማለት ነው። ሶ እኛ ዚች ጋር ፕሮፊታችንን ማርጅን ማድረግ አስበን ጀምረ ነው ቢሆን ይሄኛውን ስልጠና ይሄኛውን ጊባዊ አናወጣው ማለት ነው። ሶ ጊባዊው ላይ በአጭሩ ማሽኑ ብቻ 60 ሺህ ብር ይወስዳል። ሌላ ቴብል ደግሞ 10 ሺህ ብር ይወሰደ የሚባል 70 ሺህ ብር፣ ሌላ ማቴሪያሎች ትንንሽ ማቴሪያሎች ኦልሞስት ወደ 10 ሺህ ብር ይወስዳሉ። ይሄ ማለት ምንድን ነው? 80 ሺህ ብር ከተመዘገቡት ተማሪ በላይ ዋጋ እናውጣለን ማለት ነው። በዚህ መሀል ደግሞ ስልጠናው የምናስተምረው ሦስት ሳምንት ነው ቢያንስ አነሰ ከተባለ ቢያንስ አንድ ወር ይሄዳል ይሄኛው ስልጠና ማለት ነው። ሶ እዚች ጋር ግን ዋናው ታርጌታችን ምንድን ነው? ገንዘብን አይደለም። ገንዘብ ከተባለ ስራችንን እየሰራ ነው። ይሄኛውን ሶስት ሳምንት ወይም ደግሞ ይሄኛውን አንድ ወር ለእናንተ ከምንሰጥ እኛ ስራችን ላይ ፎከስ አድርገን ብንሰራ ይሄኛውን ብር ከዛ በላይ በላይ እጠፍ ጠፍ ብር ማግኘት እንችላለን። ነገር ግን እኛ እንደ ወጣቱ እንደ ጀነሬሽኑ አንዴ ውለታ እንዋልለት ነው። ምክንያቱም በጣም ብዙ ሰዎች ስራ መጀመር ይፈልጋሉ እጃቸው ላይ ገንዘብ የለም ነው ወይም ደግሞ የተወሰነ ገንዘብ ነው ያላቸው ወይም አንዳንዶቹ ደግሞ የተወሰነ ገንዘብ ይዘው ምን ልጀምር ብለው በጣም ብዙዎቹ እያሰቡ ነው። ሞባይል ቢዝነስም ላይ ሆኖ የተወሰኑ ገንዘብ ይኖራቸው እና ስራቸውን አፕዴት ማድረግ እየፈለጉ በጣም ብዙ ጊዜ እኛ ጋር የምናየው ችግር ምንድነው ነው እንደ ሞባይል ጥገና ብዙ ትምህርት ቤቶች አልተከፈቱም። የተወሰኑ አሉ፣ ግን እንደ ይፋ ደግሞ ቀጥታ ሚዲያው ላይ ወጥቶ በጣም የተዋወቁ ያሉ ትርፋማ የሚያደርጉ ትምህርቶች አናሳ ናቸው። የሞባይል ጥገና ማለት ነው። የሉ ማለት አይደለም፣ አናሳ ናቸው ነው እኛ ዚች ጋር የተወሰኑ ወጣቶችን በቻልነው ያክል በቂ እውቀት መስጠት ከቻልን በዚህኛው ኮርስ፣ ለምሳሌ ኤልሲዲ ትንንሽ ስልኮችን፣ መካከለኛ ኦሌድ፣ አሞ ኦሌድ የሚባሉ አሉ እነሱን እናስተምራለን። ከዛም ባሻገር ኤጅ ከርቭ ከርቭ የሆኑ ስልኮችን እናም አይፎኖችን ጨምረን ሙሉ ያለንን እውቀት ነው ለእነሱ ሼር የምናደርገው ማለት ነው። እናም በእነዚህ መሀል ላይ ብዙ ተማሪዎቹ ምንድን ነው የሚያደርጉት እውቀቶችን ከኛ ያገኛሉ። ሲቀጥል ደግሞ ቢዝነሳችን የምናራምድበት ስትራቴጂችንን ከኛ ይማራሉ። ከዛም ባሻገር ደግሞ የሰበሰብነውን ገንዘብ ደግሞ ለአንድ ወጣት ያለበት ምክንያት ምንድን ነው? ቢያንስ አንድን ወጣት ስራ እናስጀምረዋለን። ስራ ስናስጀምረው ማሽኑን ሰብተን ብቻ መተው አይደለም፣ ሱቅ ውስጥ እናስገባዋለን። ማሽኖቹ እናስገባለታለን። ቤቱ ላይ ያለውን ዲኮር ሎጎ እናወጣለታለን። ሶሻል ሚዲያ እናስከፍቷለን። ምክንያቱም በዚህ ሰዓት ሶሻል ሚዲያ ላይ ግዴታ መስራት ስላለበት ማለት ነው። በዛ መሀል ይሄ የተማሪ ለምሳሌ እኛ ጋር መጀመሪያ የተማሩ ተማሪዎች ለውጥ አውጡ ማለት ለውጥ ሲያመጡ ቀጥታ ምንድን ነው የሚሆነው የእኛ ስም ነው የሚገነበው ማለት ነው። ምክንያቱም አንድ ያደረግነው ነው ቫሊዩ አለ። ይሄ ቫሊዩ ደግሞ ዛሬ ላይ ምንም አይከፍለንም። ነገ ላይ ግን እነዛ ሰዎች መለወጥ ከቻሉ እመኑ እመኑኝ በጣም በትልቁ እንደሚከፍለን እምነት ስላለን ነው ማለት ነው። አራተኛ ጥያቄያችንን ደግሞ እንመልከት። ለምን ትንሽ ተማሪ መቀበል አስፈለገ? ይላል ይሄኛው፣ ሰው ባለው ነገር ነው ቫሊው ሊውል የሚችለው ምክንያቱም ዛሬ ላይ እየተራመድንበት ባለን አንግል አንጻር ወይም ደግሞ ባለን ሱቅ አንጻር መቀበል የሚችለውን ብቻ መቀበል ስላለብን ማለት ነው። ምክንያቱም ቅድም እንዳልኳችሁ ይሄኛው ስልጠና ለገንዘብ የተደረገ አይደለም። ይህ ማለት ምንድን ነው የሚመጡ ተማሪዎች በደንብ እውቀቱን አውቀው መሄድ አለባቸው ወደ ስራም ደግሞ ገብተው ስራ ላይ በደንብ መስራት አለባቸው ባወቁት እውቀት ማለት ነው ይሄኛው ለዚህኛው የተቀበልነው ኦልሞስት አስራ አምስት ተማሪ ነው በቻልን ያክል ግን አስራ አምስት ተማሪ ሲባል ሁሉም ተማሪ በተግባር ነው የሚማረው እና በጣም ብዙ የስክሪን ሰዎች ያስፈልጋሉ ማሽኖችን በጣም ጨምረናል ይህን ተማሪ ለማስተማር ስንል ማለት ነው ከማሽኖችን ከመጨመር አንጻር ስክሪኖች በጣም ብዙ ነው የሚያስፈልጉት ምክንያቱም ሁሉም በተራተራ ነው እየተለማመዱ ያሉትና በጣም ቻሌንጅ ነው አስራ አምስት ተማሪ ብላ በጣም ቻሌንጅ እያደረገ ነው ግን የባለን አቅም ያለንን ቫሊዩ የተወሰነ ተማሪ ላይ ቢሆን በጣም ዲፕሊ ሰርተንበት ከዛ በኋላ ብዙ ሰዎች ለውጥ እንዲያመጡበት ማስቻል ነው። ይሄ የስልጠና ዋናው ማለት ነው። ሶ ምንድን ነው መልሳችን፣ ባለን ነው መቀበል የምንችለው በሚለው ነው። ወደ አምስተኛ ጥያቄ ስንሄድ ደግሞ ለምንድነው ስክሪን ግላስ መቀየርን ብቻ ስራ ከሞባይል ጥገና ላይ የወሰዳችሁት ይላል እዚህ ጋር ሞባይል ጥገና ሲባል ሃርድዌር ሶፍትዌር ነበር እኛ ሀገር ላይ በደንብ የሚታወቀው ነገር ግን አሁን አሁን እኛ በመጣ ነው የሚሆን ሌላ ሰዎች በመጡ የሚሆን ስክሪን ግላስ ራሱን የቻለ አንድ ቢዝነስ ሆኗል ማለት ነው ይህንንም የመረጥንበት ምክንያት ማለት ማገልገል ነው ሰውን ማገልገል ስለሆነ ድረስ ፕሮብለም ያለበት ላይ ሁላችንም መስራት እንችላለን ነገር ግን እዚህ ጋር ሃርድዌርም ሶፍትዌርም ስክሪን ግላስም ብንሰራ ኖሮ በዚህኛው አንድ አመርቂ ውጤት አናመጣም ማለት ነው እዚህ ጋርም ደግሞ እናንተ በደንብ እያወቃችሁ የመጣችሁት ወይም ደግሞ በጣም ብዙ ሰው ሊያቀን የቻለው ግላስ ለይት እንሰራ ነው ማለት ነው። መጀመሪያ ላይ በምንጀምርበት ሰዓት ሃርድዌርም ሶፍትዌርም የምንሰራ ነበር እስክሪን ግላስም የምንሰራ ነበር። ይሄ ማለት ምንድን ነው? አንዱን አየር በደንብ ለይተን እስክናቀው ድረስ ሁሉንም ነበር የምንሰራው። ነገር ግን ፕሮፊቱን እያየን ነው ስንመጣ፣ ሪስኩንም እያየን ነው ስንመጣ፣ ለውጥ የትኛው ይሻለናል በሚለው ስክሪን ግላስ ስራ ከመረጥን በኋላ በጣም ፎከስ አድርገን እየተማርንም ያለ ነው እሱ ላይ ነው ኢንቨስት ያደረግንም ያለ ነው እሱ ላይ ነው። ስራችንንም ደግሞ በደንብ ያስተዋውቀን ያለ ነው ሞባይል ስክሪን ግላስ ላይ ነው ማለት ነው። ዋናው ፕሮብለም መፍታት ነው ማለት እናንተም ባላችሁበት ቢዝነስ ላይ ሶፍትዌር ከሆናችሁ ሶፍትዌሩን አድምታችሁ በደንብ መስራት ነው። ሃርድዌር ከሆነ ሃርድዌር አድምታችሁ ሁሉንም ነገር ከነዚህ ሶስቱ ቢዝነሶች ላይ አንድ ነገር አድምታችሁ በጣም መስራት የምችሉ ከሆነ ለውጥ ማምጣት ትችላላችሁ። ሌላው ይቅርና ባክ ጀርባ መቀየር ብቻ አንድ ሰው ለስራ ቢል በጣም አርግቶ ብራንዱን መገንባት ይችላል። እዚች ጋር አንድ አይዲያ ልስጣችሁ። አንድ ሰው የጀርባ ስራ ቢጀምር ለምሳሌ፣ እስካሁን ጀርባ ብቻ የሚሰራ የለም። ጀርባ ብቻ ማለት ነው እኔ እንደ እኔ ለምሳሌ ሌላ አንድ ብራንች ከፍቼ ጀርባ ብቻ የሚሰራ አንድ ብራንች ብከፍት ኖሮ በጣም ብዙ ጀርባቸው የሚሰሩ ስልኮች ይመጥሉኝ ነበረ፣ ፕሮፊታብል ያደርጉኛል። ምክንያቱም በአንድ ነገር በደንብ ስለምታወቅ ማለት ነው። ሶ በቻላችሁ ታክል አዲስ ከሆናችሁ ሁሉንም ቢዝነስ ያቸው ሃርድዌርም፣ ሶፍትዌርንም ግላሱንም። ነገር ግን እየቆያችሁ ስመጡ የትኛው ስራ ከእናንተ ጋር እንደሚሄድ ለይታችሁ የራሳችሁን አንድ ስራ ብታወጡ በትንሽ ጊዜያቶች ለውጥ ማምጣት ትችላላችሁ። ከዛ ማንግል አንጻር ነው ስድስተኛው ጥያቄ የሚለው ከሆነ ደግሞ የስክሪንግላ ስራ ብሶች እንደሚሉት ከሆነ ቀላል ነው ይባላል። ቀላል ከሆነ ደግሞ ለምንድነው ትምህርት የምታስተምሩት ይባላል ማለት ነው። ሶ ብዙ ሰው ይሄኛውን ስራ ቀላል ነው ሊል የቻለው ከውጭ በመመልከት ነው። ምንም ነገር ለምሳሌ አባባላችን ምንድነው ከበሮ በእጅ ሲያዩት ቀላል ነው የሚባለው፣ ሲመቱት አደናገር እንደዚ አይነት ነገር አባባሉን በስነስርት ልክ ባልሆንም፣ ስክሪን ግላስ ስራም ከውጭ ሲታይ ቀላል ሊመስል ይችላል። ነገር ግን ስትገቡበት በጣም ዲፕ የሆነና በጣም ከባድ እየሆነ ይመጣል ማለት ነው። ለምሳሌ ኤልሲዲዎች ላይ ከትንሾች ስክሪን ከተነሳን ሲታይ ቀላል ነው ሁሉም ነገር። ነገር ግን አንድን ሰው ዝም ብላቸው አምጣችሁ ትንሽ የስክሪን ግላስ ለምሳሌ ቀላል የሚባለውን ግላስ ስራ ብትሉት በጣም ቻሌንጅ የሚያደርገው ቀርቶ ደግሞ ወላ ቀርቶ ደግሞ እያደገ ሲመጣ አልትራዎች ላይ እና አይፎኖች ላይ ሲሆን ደግሞ በጣም በጣም በጣም ከባድ ነው የሚሆነው። አንድን ስራ ደግሞ ከባድ ሊያስብለው የሚችለው ነገር ሪስኩ የሰፋ ሲሆን ነው ማለት ነው። በባለፈው አንድ ቪዲዮ ለቅቄ ነበር። ይህን ቪዲዮ ምንድን ነው አይሲ መስራት ከባድ ነው እና ማቴሪያል ምናምን ያስፈልጋቸዋል እውቀት ያስፈልጋል ብዬ ነበር። ግን በጣም ብዙ ሰው ያልተረዳው ነገር ምንድን ነው ወይም ደግሞ ያልተግባባንበት ነገር ምንድን ነው አይሲ መስራት ቀላል ነው አላልኩም። ወይም ደግሞ ከስራው በላይ ማሽን ያስፈልጋል ቅድሚ ያለም ያልኩት ይህ ምን ለማለት ፈልጌ ነው? መጀመሪያ እውቀት ነው የሚያስፈልገው ማንኛውንም ስራ ለመስራት ማለት ነው። ነገር ግን እያደጋችሁ ስትመጡ እውቀት ማብቅ የለው ሰው ምንድነው ማድረግ ያለባችሁ እውቀቱን እያያዛችሁ ስትመጡ ከስር ከስር ግን ማቴሪያል እያሟላችሁ ካልመጣችሁ በስተቀር ፕሮፊታብልም ሆነ ውጤታማ መሆን በጣም ከባድ ነው ማለት ነው። ሰው ወደ ስክሪን ግላስ ስንመጣም ደግሞ ስክሪን ግላስ ላይ በጣም ከባዱ ፓርት ምንድ አልትራዎች ላይ ነው። 22፣ 23፣ 24 ትንሽ ቀለል ኖቴን ፕላስ እንዳለ ከርቭ ከርቭ የሆኑት ለምሳሌ በጣም ከባድ ይባላሉ። ከባድ የተባሉበትን ምክንያት ሪስክ ስላላቸው ነው። በምንሰራበት ሰዓት አንድች ትንሽዬ ስህተት ካጋጠመን ፊልሙ ተነካ ማለት ስክሪኑ ፌል አደረግን ማለት ነው። ስክሪኑ ፌል በሚያደርግበት ሰዓት በአነስተኛው አምስት ሺህ አስር ሺህ ሀያ ሺህ ብር ሰላሳ ሺህ ብር ምንከስርበት ጊዜ አለ በአንድ ስራ ውስጥ ማለት ነው። ለዛም ያህል ነው። ለምሳሌ አይሲ በምንሰራበት ሰዓት ሪስክ ባይኖረው ኖሮ ቦርዱ ጸጥ ማይል ኖሮ ጸጥ ባይል ኖሮ በጣም ብዙ ይሰራው ነበር። ምክንያቱም ሪስክ ስለሌለው ማለት ነው። ሪስክ ስላለው ግን የተወሰኑ ሰዎች ናቸው እውቀታቸውና ማሽናቸውን አድ በማድረግ እየሰሩት ያሉት ማለት ነው። ግላስ ስራ ላይ ትንሾቹ ቀላል ሊመስሉ ይችላሉ። ከባባዶቹ ግን በጣም በጣም እመኑኝ ከባድ ናቸው። ከባድ ግን የሆኑት እስከ መቼ ነው? እውቀቱን እስክታውቁት ድረስ ነው። ሲስተሞቹን ስታውቁት ሁሉም ነገር ከባድ የሚባለው ነገር አንድ ሰው ጋር ቀላል ናቸው። ቀላል የሆኑበት ምክንያት ምንድነው? እዛ ሰውዬ ጋር ያን ነገር ሲስተሙን ስለበላው ማለት ነው። ነገር ግን እናንተ ከውጪው ናቸው አዲስ ስትጀምሩት ግን ያ ነገር በጣም ነው ኪሳራስ የሚያስገባጁ እና ይሄኛውንም ትምህርት ያዘጋጀንበት ምክንያት ምንድነው? እኛ እዚህ ስራ ላይ ወላሂ በጣም በጣም በጣም ከስረና። ባጭሩ ማለት ነው። ለምሳሌ ከ10 ሰዓት እስከ 12 ሰዓት አንድ ቀን ከ10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ወደ 32 ሺህ ብር ልንከስር ችለናል። ለምን 22 አልትራ እየሰራን ሁለት ስክሪን ቴል ስላደረገብን ማለት ነው። እንደዛውም ደግሞ በተወሰነ በትንሽ ሰዓት ውስጥ ደግሞ በጣም ብዙ ሺህ ብሮችን ልናተርፍ ችለናል። ይህ ይሄም የሚሆንበት ምክንያት ምንድነው እኛ ጋር በኪሳሮች ነው እየተማርን ያለ፣ ነው አንድ ኪሳራ በጣም በከሰረን ቁጥር ኦኬ፣ እዚች ጋር ይሄኛውን ስህተት ስለፈጸምኩ ነው ይሄኛው ኪሳራ ይመጣብኝ፣ ሰው አንድ ትምህርት ተሰማራ። ምክንያቱም እኛን የሚያስተምረን አንድም ሰው ስላልነበረ ማለት ነው። ነገር ግን አሁን ላይ ወደዚህ ቢዝነስ መግባት ከፈለጋችሁ ይሄ የምታወጣው 6500 ነው፣ በጣም ተራ ነገር ነው። ከአንድ ስራ ላይ የምታገኙት ነገር ነው። ነገር ግን እውቀቱ ይበልጥባችኋል። ነው እዚች ጋር እኔ የሚያስተምረኝ ሰው ካለ ይሄን ቪዲዮ ካየ በኋላ ግላስ የሚሰራ ሰው ካለ እኔ ሄጄ ይማ ምክንያቱም አንድ ነገር መማሪያ አይቀርም። እኔ ብበልጠውም ያን ሰውዬ ለምሳሌ ኤጄ እሱ ጋር ስማር አንድ ሲስተም አለች፣ እሱ ክሬት አርግቶ የሚጠቀምባት የነበረች ሲስተም ያቺ ሲስተም ደግሞ እኔ ከብዙ ኪሳራዎች ልታትርፈኝ ስለምችል መማርን የመሰለ ነገር ነው። ቢዝነሳችን ላይ ደግሞ እያለን ከሆነ ራሳችንን አፕግሬድ እያደረግን ካልሆነ ማደግ በጣም በጣም ነው የሚከብድ። ምክንያቱም የያዝነው ነገር ስልክ ነው። ስልክ ላይ እየሰራን ከሆነ ደግሞ ስልክ በጣም ነው እየተለወጠ ያለው። ከትንሽ ጊዜያቶች በኋላ ነገራቶች በእጅ የሚሰሩ ነ በማሽን ነው የሚሰሩት። የዛ ደግሞ እውቀትም ይፈልጋሉ ማሽን ይፈልጋሉ ማለት ነው። ይሄኛው ምንድነው ማድረግ ያለብን አሁን ካለንበት እውቀታችንን አፕዴት እያደረግን መምጣት ነው። እኛም ደግሞ እዚች ጋር ጎበዝ ጎበዝ ልጆች እዚች ጋር ፍለፊት የምትመለከቱ ልጆች ካላችሁ ሀርድዌርም ላይ ሶፍትዌርም ላይ ካላችሁ በተቻላችሁ ያክል ለቴክኒሻሉ ይጠቅመዋል ብላችሁ የምታስቡትን ነገር እንደ ኮርስ አዘጋጅታችሁ እንደ ኮርስ ቢሰጡት ሁሉም ሰው እየተባበረ ማደግ ይችላል። ለምሳሌ ብዙ ሀገራቶች ላይ ብንመለከት ህንድ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ሁሉም ዘርፍ ራሱን የቻለ ሰው ተበታትኗል። ሃርድዌር ለብቻ፣ ሶፍትዌር ግላስ፣ እንደዛ ሆኖ ሁሉም ግን አመርቂ ውጤት ያመጣ ትልልቅ ድርጅቶች እየሆኑ ነው ማለት ነው። እንደኛ ሀገር ደግሞ እንኳን ሰርቪስ ሞባይል ማምረት እንኳን አልተጀመረም፣ እስክሪን ማምረት እንኳን አልተጀመረም። ገና ወደዛ ነው የምንሄደው። ገና በትንሹ አንባላበት ነው የምለው። በቃ ትንሹ ላይ አንባላ፣ ይሄኛውን ለቀነው ወተን ወደ ሰፊው ወደ ካምፓኒ ደረጃ አድገን እዛ ላይ ለምንድን ነው? የብዙ ወጣቶች የስራ ዕድሎችን ፈጥረን ሀገራችን ላይ ያሉ ወጣቶችን ወደ ስራ አስገብተን ቤተሰቦቻቸውን እንዲጠሩ ኑሮቻቸውን ደግሞ በአሪፎ እንዲኖሩ ማን አደርገው ነው የኛ ዓላማቸው ምንድን ነው ያለን። ቀጥ ዛሬ ላይ ሼር ማድረግ ከቻለን በጣም ብዙ ወጣቶችን ማንሳት ከቻለን ነገ ላይ ደግሞ ማደግ እንችላለን። በካምፓኒ ደረጃ ስንሄድ ደግሞ የብዙ ወጣቶችን ስራ እድል እንከፍታለን ማለት ነው። እናም ደግሞ አንድ ባለፈው ደግሞ አንድ ያየሁት ኮመንት አለና በጣም ትንሽ ደብሮኝ ነበር። ያም ኮመንት ምንድን ነው? ኤስ ኬ ኤምዎች ዝም ብሎ ነው ሰው የሚጨምሩት ይላል እና ሰው ስለሚጨምሩ ብር የሚያገኙ መሰላቸው ወይ ምናምን ነገር ነው የሚለው። ይሄኛው እዚህ ጥያቄ ላይ የለም ጀስት ግን እኔ እንደራሴ ልጨምርላቸው ሰው ምንጨምርበት ምክንያት ሰው በተጨመረ ቁጥር ቢዝነሱ እያደገ ይመጣል። ዛሬ ላይ ትርፌን ቢነካኝ ማለት ነው። በዛው መሀል አንድ እኔ ማስበው ነገር ምንድነው አንድ ሰው በጨመርኩ ቁጥር አንድ ቤተሰብ እንደጨመርኩኝ አንድ ቤተሰብ እያገዝኩ እንደሆነ ነው ማስበው። ይህም ማለት ምንድነው ዛሬ ላይ ትንሽዬ ስራ ላገኝ ይችላሉ። ነገር ግን ነገ ላይ በጣም ብዙ ሰሮች በሚመጡበት ሰዓት ከኋላ ያሉት ሰዎች ደግፈው ያንን ስራ መያዝ ካልቻልኩኝ እኔ ብቻዬ መቼ ቢሆን ሊይዘው ሊወስዱ ስለማልችሉ ማለት ነው እኛ ስኪዎች ጋር ያለን ዓላማ ምንድነው ማደግ ነው ትልቅ የመሆን ነው ስኪ ሲባል ዛሬ ላይ በትንሹ ልታዩት ትችላላችሁ በሞባይል ቤት ደረጃ ልታዩት ትችላላችሁ ነገር ግን ነገ ላይ ፈጣሪ ከተጨመረበት ኢንሻላ በጣም በትልቁ አድጎ እንደ ሀገራችንም ደግሞ ወጣቶችን በብዛት ወደ ስራ የሚያሰማራና ወደ ስራ የሚያስገባ ድርጅት ይሆናል የሚል ተስፋለን ኢንሻላ ብለናል የዛሬ ቪዲዮ ላይ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ ከዛም ባሻገር ደግሞ እኛን ሰፖርት ማድረግ ምፈልጉ ካላችሁ ሰብክ ላለችን ደውል ምልክት የተጫናችሁ ይጠቅመዋል ብላችሁ ለምታስቡ ለምታስቡት ሰው ሼር ማድረግ እንዳደረሱ። ኤስኬ ሞባይሎች ነን። እንወዳችኋለን።